ትልቅ ችግር ውስጥ ገብታለች። ዝናን ስለከዳችው መድብልን ያለማጥፋት ያለማስወገዷ እየተጸጸተች ትገኛለች። የዝና ሰዎች ኤፍራታን ሊያጠፏት እየፈለጓት ነው። ማህሌት ዝና የት እንዳለ ምን እንዳረግሽው እውነቱን ማውጣት አለብሽ ብላ አፋጠጠቻት። በጣም የሚያሳዝነው ዝና ምንም ነገር እንዳትጠይቀኝ። ይሄን ጉዴ ሰራችኝ ደግሞ ኤፍራታ ናት። አንተ ማለት እኮ የተነፋፋ ፊኛ ማለት ነው እንጂ ስለ ብሩክ ምንም አላውቅም። ለዚህ ደግሞ ዋጋ ትከፍልበታለህ እያለው ነው መድብል። እኔ ማን እንደሆንኩ አታውቀኝም። ስለዚህ ብሩክ የት ነው ያለው ወንድሜ ቢለውም አንተን ለማጥፋት ደቂቃ እንኳን ምንም መጸጸት አልፈልግም። እኔ በማላቀው ነገር ግን እየቀጣከኝ ነው ያለከው ብሎ ዝና እንዲለቀቅ እየጮኸበት ይገኛል። መድብን ላይ ማህሌት ስልክ ተደውሎላት ኤፍራታ የት እንዳለች እና ዝናን አሳልፋ እሷ እንደሰጠች ካሌሙልሲሳ ደወለላት። በጣም የሚያሳዝነው ኤፍራታ መድብልን ስለከዳቸው። በአሁን ሰዓት እኔ እንደማላጠፋሽ በምን እርግጠኛ ነሽ? ጭራሽ እኔ ለማጥፋት ለማስወገድ ያሰብሽ ቀን ለምን ይሄን ሳታስቢ? ብሎ መድብል ጠየቃት። እኔ ለአንቺ ልዩ ቦታ ነበረኝ በጣም የማስብሽ ትልቅ ደረጃ የምትደርሺና ለወደፊት የልጆቼ ናት የትዳር አጋሬ ሚስቴ እንደምትሆኝ ነበር የማቀው። አንቺ ግን ገለሸዋል ልቤን። በቃ እኔ በጣም ክፉ ሰው እጠላለሁኝ ብሎ መድብል በሬስቶራንት ውስጥ ኤፍራታን ጥሏት ሄዷል። ኤፍራታ በሰራችው ነገር እየተጸጸተች ትገኛለች። ያለችው በሁለት አጣብቂኝ ውስጥ ነው። ወደ ግራ እንዳትሄድ ዝና አለ፣ በቀኝ እንዳትመጣ መድብል አለ። በጣም ግራ ገብቷታል። ሰላም ውድ ተመልካቾቼ እንዴት አላችሁ? ለቤቴ አዲስ ይሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ፣ ሀገራችን ኢትዮጵያን ሰላማን ያብዛልን እያልኩኝ፣ እንግዲህ የምሳሌ ድራማ በጣም ክፉ ነገር እያየን እንገኛለን ማለት ነው። አሁን ሰዓት ኤፍራታ መድብልን እንደከዳችውና ልቡን እንደሰበረችው እውነቱን ነግሯታል። ኤፍራታ ይሄንን ወድጄ ሳይሆን ተገድጄ ነው ያረኩት መድብል። ስለዚህ ደግሞ እባክህን ዝና ልቀቀው እያለች እየተማጸነ ትገኛለች። መድብል በጣም ነበረ የሳቀው። እንዴት ብታስቢው ነው እኔን ለማስወገድ ስትሞክሪ ለምን ይሄን አላሰብሽውም አላት። አይደለም እኮ መድብል እኔ አንተን ታላስወገድኩህ ዝና እኔን እንደሚያጠፋ ነግሮኛል። ስለዚህ የእኔ ህይወት አያሳዝንሽም ነበረ? አሁን እኮ ልቤን የገደልሽው እኔ ላንቺ ልዩ ቦታ ነበረኝ። የወደፊት የልጆቼ እናት እንደምትሆኚ ሙሉ ተስፋ አድርጌ ነበረ። እኔ ደግሞ ከሀዲ ሰው በጣም ነው የምጠላው አላት። ኤፍራታ በጣም አዝናለች። የሆነ ሰው ስልክ ደውሏል። በማ በአንቺ ስልክ አላት። መድብልም ኤፍራታ አይደለም በማህሌት ነው ተርቶብኛል፣ ግን ማን እንደሆነ አላወኩም ብትለውም፣ መድብል ዝናን ፈልገው የመጡ ሰዎች ካሉ ወደ እኔ ላኪያቸው እሺ ብሎ፣ አንቺ ከሀዲ ይሁዳ ማለት ነሽ ብሎ ጥሏት ሄዷል ማለት ነው። በጣም ነው የሚያሳዝነው። ማህሌት ትኩረቷን ኤፍራታ እህቷ ላይ አድርጋለች። በተደጋጋሚ የዝና ስልክ ላይ ስትሞክረ ዝና ስልኩ አይሰራም! ይሄን አስረሳሽ ዜና ደግሞ ለኔ ሳይነግረኝ እንዴት ዝም አለ? እኔ እንጃ። ሰው ሞቷል ስልሽ እንዲህ ነው እንዴ የምደነግጨው? ብትላትም መድብል ማለት እኮ እኔን እዛ አስሮ ሲያሰቃየኝ የነበረ ነው። እንደውም ሲያንሰው ነው እያለች እልልታዋን አቀለጠችው ወይዘሮ ማህሌት የምሳሌ የቀድሞ እንጀራ እናት ማለት ነው። ብሩክ የት እንዳለ የሚያውቀው መድብል ሸምጥጧል። ዝና ሸምጥጦታል መድብልን። በጣም የሚያሳዝነው ነገር አንተ፣ አንድ ነገር ልጠይቅክ መድብል የብሩክ ወንድም ነክ ቢለውም፣ አዎ ወንድሙ ነኝ ይሄን ብታውቅማ ይሄን ሁሉ ጉድ አታደርግም ነበረ። የእናንተ ስራማ ታውቋል። አደንዛዥ እጽ የምትነግዱ፣ ስለዚህ ዋጋችሁ ማግኘት አለባችሁ ቢለውም ዝና በጣም እየፎከረ እንዲለቀውና ስለ ብሩክ ምንም ነገር እንደማያቅ መልሶለታል። ሉላ የስንት ዓመት እስር በኋላ እንደቦሳ ጥጃ እየቧረቀች አስፋልት ላስፋልቱን ንጹሕ አየር እየወሰደ ትገኛለች። ዝና ቶሎ ታልተፈታ እና በእስር ላይ የሚቆይ ከሆነ እኔም ክሴን አጠናክራለሁ እንደውም ንብረት እንዲሰጠኝ ሀብታም አይደል እንዴ አለችው ለሞገስ ሞገስ ግን ከዝና ላይ በደም እጁ ታጥቦ ያመጣውን ገንዘብ ንብረትማ አትካፈይም ንብረት መጠየቅ አለብን የእኔን ያሳገደብኝን እንዲመልስልን እሱ ላይ ነው ትኩረት አድርገን የምንከራከረው ብሏታል ሉላም እሺ፣ እሱን እዛ ስንደርስ እናያለን አለችው። በጣም የሚያስደነግጠው ነገር ምሳሌ ዛሬም ቢሆን ስለ ብሩክ፣ ስለ አባቷ እየተጨነቀ ትገኛለች። ይህን ጉዳይ እንዳትሰማ ግን ቅድስትን አስጠንቅቋታል። መድብል